እውነተኛ የወንጀል ታሪክ ጸሐፊ ወንድወሰን ፍቅረ ተራኪ ቤተልሔም ሰለሞንና ዳዊት ንጉሱ። አካባቢው አነስተኛ የሀብታሞች መንደር ስለሆነ አብዛኛው ነዋሪ እርስ በርሱ ይተዋወቃል። ረዣዥም ዛፎች በመሃሉ የሚወርደውን ውሃ ተከትሎ ከፍና ዝቅ ያለ የመሬት አቀማመጥ ባለው ሰፊ ፓርክ ላይ ክረምት ከበጋ የሚዘዋወሩ ሰዎች አይታጡበትም። የበጋው ሙቀት ለመተንፈስ እንኳን አስቸጋሪ ስለሚሆን ፓርኩን ለመሮጥና ውሻቸውን ለማናፈስ ጭምር የሚመጡ ሰዎች ወይ ማልደው አለዚያም ፀሐይ ስታዘቀዘቅ ጠብቀው ይከሰታሉ። አንዳንድ የበረቱ ደግሞ እኩለ ቀን ላይ አይታጡም። ወደ ማምሻው ላይ አስክሬም ይዞ አካባቢውን በሙዚቃ የሚያደምቀው መኪና ብቅ ሲል ሁሉም ፈንጠር ፈንጠር ካሉበት ሲሰበሰቡ በባርኩ ውስጥ ያለው ሕዝብ ቁጥር ምን ያህል እንደሆነ ለመገመት አያስቸግርም። ኒኮል ሁለተኛ ዓመት የነርስ ተማሪ ስትሆን አዘውትራ ጠዋት ጠዋት ወደዚህ ፓርክ እየመጣች የአንድ ሰዓት ያክል ሩጫ ታደርጋለች። አልፎ አልፎ በጠዋት ካልተመቻት ጭር ቢልም በጠራራው ፀሐይ ክረምት ከበጋ ትሮጣለች። ጊዜ ካገኘች ደግሞ ወደ ማምሻ ላይ ብቅ ትልና አንዱ ዛፍ ስር ቁጭ ብላ መጽሐፍ ታነባለች። አንዱን ቅዳሜ ፀሐይ ስትጠልቅ ከቤት እንደወጣች ግን ሳትመለስ ቀረች። የከፈተችው ኮምፒውተር አልጋ ላይ የተዘረጋው መጽሐፏና ደብተሯ በድንገት ወጥታ መቅረቷን ያመላክታሉ። እና ኒኮልን ማን ወሰዳት? የቴክሳስ ፖሊሶች ልትገኝበት ትችላለች ብለው የጠረጠሩትን ስፍራ ሁሉ እየተዘዋወሩ መረመሩ። መጠኑ አነስተኛን ቢሆንም ሰውን የሚያሰጥም አቅም አለው ብለው እንኳን ያልገመቱትን ወራጅዋ ፈትሸውታል። ልትገኝ ግን ፈጽሞ አልቻለችም። ፓርክ ውስጥ ያገኟቸውንና የአካባቢውን ነዋሪዎች ፎቶግራፏን እያሳዩ ያውቋት እንደሆነ ሲጠየቁ፣ አንዳንዶቹ ጠዋት ጠዋት ስትሮጥ አልፎ አልፎ የህይወት እንደነበረን ሲናገሩ ገሚሶቹ ደግሞ ማምሻ ላይ ዛፍ ስር ብቻዋን ቁጭ ብላ መጽሐፍ ስታነብ የህይወት እንደነበረ መሰከሩ። የፖሊሶቹ አብዝቶ በፓርኩ ውስጥ አሰሳ ማድረግ ማህበረሰቡን ረብሾታል። ባለ ወርቃማ ረዥም ፀጉር ሰማያዊ አይን ያላት ራሄል ኒኮል ከተሰወረች ከወራቶች በኋላ ጠፋች። ከምትሰራበት መስሪያ ቤት አንስቶ ፓርኩ ውስጥ የምትገኝባቸውን ሰዓቶች የቅርብ ጓደኞቿንና ቤተሰቦቿን ጭምር ቢጠይቁም ፍለጋው ሊሳካ አልቻለም። አብሯት የሚኖረው እጮኛ በተጠርጣሪነት ብዙ ምርመራ ቢደረግበትም ማምሻ ላይ ከስራ ከተመለሱ በኋላ ፓርኩ ውስጥ ውሻቸውን ይዘው አብረው እንደሚወጡና የጠፋችበት ዕለት ግን ውሻውን ከቤት ትታ እርሱ ከስራ ከመመለሱ ቀድማ ወጥታ ወዴት እንደሄደች እንደማያውቅ ለመርማሪዎቹ አስረዳ። በጥርጣሬ ዓይን ቢመለከቱትም የደንብ ልብስ የለበሱ ፖሊሶች ፍለጋውን ያለማቋረጥ ቢቀጥሉና ፎቶግራፍ ከሚከፈለው የወረታ ገንዘብ ጋር ህዝብ በተሰበሰበበት አካባቢ ቢለጥፉም የተለየ ውጤት አላመጡም። ከጠፉት ሁለቱ ወጣት ሴቶች ይልቅ ቀስቀስ እያሉ የሚጠፉት ቆነጃጀት ፈረንጆች ቁጥር እየጨመረ መጣ። በቋሚነት አካባቢውን ከሚጠብቁት የደንብ ልብስ ከለበሱት ፖሊሶች በተጨማሪ ጠዋትና ማታ አልፎ አልፎም በአሳቻ ሰዓት እንደ ተራ ሰው እየተከሰቱ የሚሰልሉ ሴቶች እንዲሰማሩ ተደረገ። ሱዛን ማሟላት ያለባትን መስፈርት ከአካል ብቃት ጋር አጠናቃ ፖሊስ ሆና ከተቀጠረች የተወሰኑ ዓመታትን አስቆጥራለች። ለዚሁ ስለላ ሲባል ከምትኖርበት የቦስተን ግዛት ወደ ቴክሳስም ተመደበች። መልከኛዋ ዙዛን ጠዋት ተነስታ በፓርክ ውስጥ ስትሮጥ በጥቁር መነጽሯ እያጮለቀች እግረ መንገዷን አካባቢውን ታማትራለች። ለጥርጣሬ የሚቀርብ አንድም ነገር ሳታገኝ ግን ወራቶች ተቆጠሩ። ወደ ማምሻ ላይ ፀሐይዋ ስታዘገዝቅና በፓርኩ የሚሰበሰበው ሕዝብ ቁጥር ሲጨምር በአንድ እጇ መጽሐፏን ይዛ በሌላዎቿ የምትጠጣውን ቀዝቃዛ ውሃ እንደያዘች ወደ ፓርኩ ዘንፋላ ጸጉሯን እየነሰነሰች ዘለቀችና ጥላ ወዳረፈበት ዛፍ ስር ተቀምጣ የማታነበውን መጽሐፍ ከፍታ ከያዘችው የቀዝቃዛ ውሃ ፉት ታለችለት። ከወገቡ በላይ ራቁቱን ሆኖ ውሻ ይዞ የሚሮጥ አንድ ወጣት በአጠገቧ አለፈ። በዚህ ቦታ በተደጋጋሚ ብትከሰትም አይታው ከዚህ በፊት እንደማታውቅ ግን እርግጠኛ ነበረች። ብርሃኑ ለአይን ያዝ ማድረግ ሲጀምር የሰውም ቁጥር እየቀነሰ ሲመጣ ሱዛን ፓርኩን ለቃ ልትወጣ ስትል ይህን የጀመርሽው መጽሐፍ መዋስ ትችላለሁ የሚል የወንድ ድምፅ ከወደ ኋላዋ ስለሰማች ዙር ስትል ያ ውሻ ይዞ ይሮጥ የነበረው ወጣት ነበር። በነገሮች ላይ ስሜን አልነገርኩሽም፣ ጆርዳን እባላለሁ አለና ከሚያምር ፈገግታ ጋር እጁ ዘረጋላት። እርሷም አጸፋውን መለሰችለት። ከፓርኩ ተያይዘው እያወሩ የምታምረውንና ትንንሽ ምግብ ቤት፣ ቢራ ቤቶች፣ ከረሜላ መሸጫና ቡቲኮች ወዳሉበት አነስተኛዋ ሞቆዳ አለችው ከተማ ጎን ለጎን እየተራመዱ አብረው ተጓዙ። በነገር ላይ ውሻ በጣም ያምራል አለችው። አመሰግናለሁ ግን እኔስ አለ፣ ፈገግ እንደ ማለት እያለ ሳቅ አለችና የሚያምር ወርቃማ ጸጉር፣ ትልልቅ የሚያበሩ ሰማያዊ ችና በስፖርት የዳበረ አቋም አለ። አንተስ ምን ይወጣልሃል አለችው። ደስታው ከፊቱ ላይ ይነበብ ነበር። አንድ በረንዳ ያለው ምግብ ቤት ጋር ሲደርሱ ታዲያ ለምን እዚህ ጋር ቁጭ ብለን ሻይ እየጠጣን አንጫወትም? እምቢ አለችው። እዚህ አካባቢ ተከራይታ እንደምትኖርና ለሰፈሩ እንግዳ እንደሆነች ነገረችው። ስልክ ተለዋውጠው ተለያዩ። አመሻሽተው በተቃጠሩበት በፓርኩ ውስጥ በማግስቱ ተገናኝተው ብዙ ተጫወቱ። ብቻውን እንደሚኖር ከፍቅረኛው ጋር በቅርብ መግባባት አቅቷቸው እንደተለያዩና የመኖሪያ ቤቱ ከፓርኩ ራቅ ያለ ስለሆነ በመኪና ይመጣና የእለቱን እንቅስቃሴውን ጨርሶ ወደ ቤቱ እንደሚመለሳት ጫወታት። ነገሮች ቀስ ቀስ እያሉ ወደ መግባባት ሲቀየሩ ቤቱ መታ እንድትጋበዝ ጠይቃት። በከፍተኛ ስለላ ውስጥ የምትሰራ ሴት መሆኗን በፍጹም ጠርጥሮ አያውቅም። አብረዋት የሚሰሩ ሰላይ ፖሊሶች መንገደኛ መስለው እያንዳንዱ ቀን እንቅስቃሴያቸውን በርቀት አይናቸውን ጥለው ይከታተሏቸው ነበር። በእርሱ ቤት ግብዣ የተጠራች ቀን ሁኔታ ግን ከሁሉም ጊዜ በላይ ጥንቃቄ የተሞላበትና ቁጥራቸው በርከት ያሉ ሰላይ ፖሊሶች የተሳተፉበት ነበር። ውሻውን ጨምሮ በጆርዳን መኪና ከተቀጣጠሩበት ቦታ ተሰብስበው ጨር ወዳለው የባህር ዳርቻ አጠገብ ወዳለው ቤቱ አመሩ። እጇን ይዞ ከፊት ከፊት እየመራ የዟት ወደ ቤቱ ካስገባት በኋላ የተለያዩ ጣፋጭ የፍቅር ወሬዎችን ማውራት ጀመረ። በምግብ ማብሰያ ክፍል ውስጥ ፍቅራቸውን እያጣጣሙ በጋራ ያበሰሉትን ማዕድ ከጣፋጭ ወይን ጋር ካወራረዱ በኋላ እሱ ወደ መጸዳጃ ቤት ሲገባ በረዶ ለማምጣት እሷ ወደ ምድር ቤት ወረደች። ማቀዝቀዣውን ስትከፍተው ያየችውን ነገር ማመን አቅቷት ደርቃ አቀረች። የተቆራረጠ የሰው አካል ነበረ። በልብሷ ስር የተገጠመላትን የድምፅ ማስተላለፊያ ያየችውን ቀስ ብላ ሹክ ከማለቷ ከኋላዋ ጠንካራ ምት በማጅራቷ አቅጣጫ ሲያርፍባት በአንድ እጇ የማቀዝቀዣውን እጀታ ይዛ ከመውደቅ ራሷን ካተረፈች በኋላ በእግሯ እግሩን ጠልፋ ጣለችው። ከዛ በኋላ የነበረው ትግል ቀላል የሚባል አልነበረም። ፖሊሶቹ ከነበሩበት ርቀት ወደ እሱ ቤት እስኪደርሱ በነበራት አቅም ሁሉ ራሷን ተከላክላ የቻለችውን ያክል ጥቃት አደርሳለች በዛ ቁመቱና ሰውነቱ ልክ ከኋላ በተተኮሰበት ቴዝር። ራሱን ስቶ ሲወድቅ እፎይታን አገኘች። ከዚያ በኋላ ቤቱ ላይ በተደረገ ፍተሻ በአካባቢው ሲፈለጉ የነበሩና ደብዛቸው የጠፉ ሴቶች የአካል ቁርጥራጭ በማቀዝቀዣ ክፍል ውስጥ ተቆራርጦ ተገኘ። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።